ሰላም፣ ጤና ይስጥልን አርማች ተመልካቾቻችን ህዳር 19 2018 ዓ ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። ከተለያዩ አካባቢዎች ያገኘኋቸውን ዝርዝር የግንባር መረጃዎች በዚህ ሰዓት ወደ እናንተ የማደርስ ይሆናል እየተከታተላችሁ አብራችሁ እንድትቆዩ ነው ባክሮት የምጋብዛችሁ። ሁሉም የያዝኳቸው ዝርዝር የግንባር መረጃዎች ናቸው። እስከ መጨረሻው ድረስ አብራችሁ እንድትቆዩ ነው ባክሮት የምጋብዛችሁ። እንግዲህ በዛሬ በነበረው የመጀመሪያው መርሃ ግብር መረጃችን ምናልባት እንደ የምትኖሩባቸው ሀገራት የሰዓት አቆጣጠር በኢትዮጵያ እኩለ ቀን ገደማ በነበረው መረጃ እንዲሁም ደግሞ በተለያዩ ሀገራት ደግሞ አመሻሽም ረፋድም ጠዋትም ሌሊትም ሊሆን ይችላል። እየተከታተላችሁ በያላችሁበት ሀገር በወለጋ የነበረውን ሁኔታ በተመለከተ እጅ ለመስጠት ወደ ለመንግስት እጅ ለመስጠት የተዘጋጀ ኃይል ከበባ ውስጥ ገብቷል የሚል መረጃ አድርሻችሁ ነበር። ከሰዓት በኋላ ይሄ ኃይል እየተደረሰ የሚለውን በተመለከተ እንደዚህ ተጨማሪ መረጃ ይዣለሁ። ልሰሙት የሚገባ መረጃ ነው። ወደ ኋላ አደርሳችኋለሁ። እንግዲህ ዛሬ ከፍተኛ ዝግጅት ተዘጋጅቶ የብልጽግና ወታደራዊ ባለስልጣናት፣ የሲቪል ባለስልጣናት፣ የአካባቢ ሽማግሌዎች፣ አባገዳዎች፣ የመንግስት ሚዲያዎችም ጭምር ተዘጋጅተው እየጠበቁ ነበር ወደ አምስት መቶ የሚጠጋ የሸኔ ኃይል በመሪው በኩል እጅ ይሰጣል ተብሎ። ከዚህ ጋር በተያያዘ ይህ ኃይል እጅ ከመስጠቱ በፊት በአካባቢ የሚንቀሳቀሰው ሌላው የሸኔ ኃይል ከበባ ውስጥ አስገብቶታል። መረጃውን ተከትሎ ከዚህ ጋር በተያያዘ እንግዲህ ከበባ የገባውን ይህንን እጅ ይሰጣል የተባለውን ኃይል ለማስለቀቅ የመንግስት ኃይል ስምሪት ወስዶ ነበር። የውሎ መረጃው ምን ይመስላል? እንግዲህ አብራችሁ ከቆያችሁ ከምሰሟቸው መረጃዎች መካከል አንዱ ነው። በተለያዩ አካባቢዎች እንደዚሁ ውጊያው ሲደረጉ ብለዋል። የድሮን ጥቃቶችም ተፈጽሟል። ይህንን በተመለከተም እንደዚሁ በዚህ ሰዓት ከምነግራችሁ መረጃዎች መካከል የተካተቱ ናቸው። በተለያዩ አካባቢዎች በጎንደር በወሎ በሸዋ በተለያዩ አካባቢዎች አሉ። ዝርዝር የግንባር መረጃዎችን አሰራጫለሁ አብራችሁን ቆዩ። መጀመሪያው መረጃ የማደርገው እንግዲህ ወደ መቀሌ የሚወስደን ነው። እስከዚያው ድረስ እንግዲህ ሀሳብ አስተያየት ቢኖራችሁ ዘወትር በሚገለጹ አድራሻዎች ላይ ልትልኩ ትችላላችሁ። ጥቆማ ዜና ጂሜል ዶት ኮም በዋናነት የእናንተን ሐሳብ አስተያየቶች ለመቀበል የተዘጋጀ የኢሜል አድራሻ ነው። ብዙዎቻችሁ ሐሳብ አስተያየት እያደረሳች ስለሆነ በእጅጉ ነው የማመሰግነው። ወደ መረጃው ሲሄድ እንግዲህ ወደ መቀሌ እና ትግራይ የሚወስደን መረጃ ነው የማስቀድመው። በመቀሌ ሕወሓት ውሳኔ አስተላልፏል። እንግዲህ የሕወሓት ውሳኔ የተላለፈው በሚዲያ ነጻነትን በተመለከተ ነው። በጋዜጠኞች በማህበራዊ ሚዲያ አንቂዎችና በአክቲቪስቶችና በተጽዕኖ ፈጣሪዎች ላይ ነው ትእዛዝ ያስተላለፈው ህውሃት። በቁጥር ወደ አንድ መቶ ሰማንያ ሶስት በመጀመሪያ ዙር የሚሆኑ በትግረኛ እና በአማርኛ ማህበራዊ ሚዲያ ላይ ህወሀትና ትግራይን በተመለከተ መረጃ የሚያስተላልፉ ጋዜጠኞች ላይ ውሳኔ አስተላልፏል። እንግዲህ ጋዜጠኞች ቲክቶከሮችንም ጨምሮ ነው። ከጋዜጠኞች ባሻገር ማህበራዊ ሚዲያ ተሳታፊዎች እነዚህ መታሰር አለባቸው የሚል ውሳኔ ስለመወሰኑ የህወሀት ተቃዋሚ የመረጃ ምንጮች ናቸው ይህንን እየገለጹት በተለያዩ ቦታዎች የሚገኙ ጋዜጠኞች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች፣ እና የመብት ተሟጋቾች በአፍራሽነት እንዲሁም ደግሞ ከህወሃት ተገንጥሎ በወጣውና በጌታቸው ረዳ በሚመራው ስምረት ፓርቲ ተልኮ ፈጻሚነት የከሃዲ ቡድን የሀሳብ አራማጆች በሚል ነው እንግዲህ መያዝ አለባቸው የሚል ትዕዛዝ የተላለፈው። እንግዲህ ይህ ተፈጻሚነቱ ሲታይ የመፈጸም እድል የሌለው ነው። ሁኖም ግን አሁንም ህወሀት ይቃወሙኛል እንዲሁም ደግሞ የራሳቸው ሀሳብ ያቀርባሉ ያላቸው አካላት ላይ ይህንን ውሳኔ ማስተላለፉን ነው መረጃዎቹ የሚያሳዩት። ልየታና ትዕዛዝ የተሰጣቸው አብዛኞቹ በሀሰተኛ ስሞች ጭምር መረጃዎችን የሚያሰራጩና ህወሀትን የሚቃወሙ ናቸው። እንግዲህ ህወሀት ውስጥ ላይ ተቃውሞ የሚያቀርብ የትኛውም ሀይል እንግዲህ ከሀዲ በሚል የነይታቸው ሰርጎ ገብ በሚል እንቅስቃሴው እንደዚሁ በክትትል ውስጥ እንደሚገኝ ነው መረጃዎቹ የሚያሳዩት። ከዚህ ቀጥሎ ወደ መተከል የሚወስድን መረጃ ላስከትል። በመተከል እንግዲህ በተለያዩ አካባቢዎች ሸኔ ታጣቂዎች አዳዲስ የወታደራዊ ካምፖችን እያቋቋሙ እንደሆነ የሚገልጽ መረጃ ነው እየወጣው። ታጣቂዎቹ በሁለት ምክንያቶች ወደ መተከል ቀጠና በብዛት እየገቡ እንደሆነ የመረጃ ምንጮቹ ይናገራሉ። አንደኛው ምክንያት ይላሉ፣ የመረጃ ምንጮቹ፣ ወደ መተከል ቀጠና የሸኔ ታጣቂዎች በብዛት እየገቡ ያሉበት ምክንያት ከነሽ መልስ አብዲሳ ከኦህደድ የፖለቲካ እና ወታደር ባለስልጣናት የመስፋፋት ፕሮጀክት አንጻር ይህንን መሰረት አድርጎ በሚሰጥ ቀጥታና ተዘዋሪ ድጋፍ ምክንያት ነው። የሪፐብሊክ ኦፍ ኦሮሚያ ምስረታን የመተከልና አካባቢውን የመቆጣጠር እቅድ ሲሆን፣ በሌላው በኩል ደግሞ ሌላው ምክንያት ወለጋ ውስጥ ባለው የሸኔ ቡድን የእርስ በርስ ውጊያ ምክንያት እና በአካባቢው ያለው እንደዚሁ ተከታታይ ዘመቻ ምክንያት ማድረግ በወለጋ ቀጠና ወሳኝ ወታደራዊ ይዞታዎቻቸውን የመንግስት ኃይል በመነጠቃቸው ወደ መተከል ቀጠና ሌሎቹ እየሄዱ ወታደራዊ ይዞታ እያቋቋሙ ነው ነው የተባለው። እንግዲህ ከዚህ ጋር በተያዘ ያው ሁለት አይነት የኦነግ ሸኔ ኃይል አለ። አንደኛው በቀዳሚው ነው፣ በተዘዋዋሪ የብልጽግና ጋር ድጋፍ እየተደረገለት በነ ጃል ሰኝ ስምሪት የሚሰጠው ስምንት ጃሎች አሉት። እንግዲህ ስምንት የሚሆኑ ቡድኖች አሉት። ነጃል ቃንቄን በቀደም በመተከል ጭፍጨፍ የፈጸመውን ጨምሮ ሲሆን ሌላው ደግሞ እንደዚሁ ከነሽ መልስን ሙሉ ፊት ለፊት እሟገታለሁ የሚለው በዓላማ ግን የተለየ ያልሆነው ነው። እነ ጃል መሮ ቡድን እርስ በርስ በሚያደርጉት ቡድን ውጊያ እና ሽኩቻ ወደ መተከል እየተሻገረ ነው አንዳንዱ ኃይል የሚል በሁለት ምክንያቶች ተገልጿል። ከዚህ ጋር በተያያዘ የኦነግ ሸኔ ታጣቂዎች ዓባይን በመሻገር በመተከል ዞን በተለይ ሁለት ወረዳዎች ላይ አምስት ወታደራዊ ካምፖችን ስለማቋቋማቸው ነው የተገለጸው። ግጭ ጎያ ነገር ኮአፖና ኮለን ጎንሳያ በተባሉ አካባቢዎች አዳዲስ ካምፖችን አባይን ተሻግረው እንግዲህ በመተከል በቀድሞው ጎጃም ክፍለ ሀገር በአሁኑ ቤኒሻንጉል ተብሎ በተከለለው መተከል ቀጠና ነው እንግዲህ እነዚህን ካምፖች እያቋቋሙ ያሉት አባይ መሻገር። ከዚህ ጋር በተያያዘ ውስብስብ መረጃዎች ናቸው እየወጡ ያሉት የቦለን ወረዳ በሚባለው መተከል በኮጂ አዲስ አለም፣ ማጦ፣ ዱቤ፣ ባሩዳ፣ ጎደራሬ ጭላንቆን ጨምሮ ሞራ በተባሉ አካባቢዎች ስምሪት ወስደው እየተንቀሳቀሱ ነው። ሰሞኑን በኩጅ በተባለው አካባቢ በርካታ ሰዎችን ስለመጨፍጨፋቸው፣ አዲስ አለም እንደዚሁ ዝርፊያና ግድያ ስለመፈጸማቸው መረጃዎቹ ጠቁመዋል። ታጣቂዎቹ እንግዲህ በተለይ ወደ ምዕራብ ጎጃምና ዊዞን አዋሳኝ አካባቢዎችን በመንቀሳቀስ አዳዲስ እንቅስቃሴዎችን እያደረጉ ነው። በተለይ በወንበር ማሽን እንዲቀጠና የታች ጋውላ ካታር፣ ጎቸር የመሳሰሉ አካባቢዎች በመንቀሳቀስ በቡሬ ወለጋ ባለው መስመር አንደኛው እንዲሁም ደግሞ በቻግኒ ወደ አባይ ባሉት ሁለት መስመሮች እና መንገዶች አቅራቢያ ታጣቂዎቹ ስምሪት እያደረጉ ስለመሆናቸው ነው እየተገለጸው። በመተከል ቀጠና ስምሪት የወሰዱት የሽኔ ታጣቂዎች እንግዲህ በቡሬ ወለጋ መስመር ከምራብ ጎጃም ወደ ሆሩ ጉድሩ ወለጋ እና ምስራቅ ወለጋ በሚያስገባው ዋናው መንገድ በኩል ካሉ የነሽመልስ ሚሊሻዎች ጋር ግንኙነት አላቸውም ተብሏል። እነዚህ እንግዲህ በተለይ በቡሬ ከተማ ወጣ እንደተባለ ከሚገኙት አካባቢዎች ሰንቶም፣ ጣቦ፣ ጎመር፣ ወገዳድ፣ ኮሌ፣ ሽንዲ፣ አሙሴት፣ ኮኬት እና ጣፌ ተብለው የሚጠሩት አካባቢዎች ላይ ካሉ እንግዲህ እነዚህ በአማራ ክልል ያሉ ግን በኦሮሚያ ክልል የሚጠሩ እና የሚተዳደሩ ሚሊሻዎች ናቸው። ወደ ወለጋ እየሄዱ ስልጠና የሚወስዱ ባለፈው እንግዲህ ዝርዝር መረጃ የቀረበባቸው ከእነዚህ ሚሊሻዎች ጋር የሸኒ ታጣቂዎች ዝምድና አላቸው ነው። ይህንን ተከትሎ እንግዲህ በአካባቢው አዲስ አይነት ስምሪትና ውጥረት ፈጥሯል። በተለይ ከአባይ ድልድይ አቅራቢያ ጣቦ ተብሎ በሚጠራው አካባቢ የሚገኙ ሚሊሻዎች እንግዲህ አካባቢው የአማራ ክልል የሆነ እንጂ ከወለጋና ከአካባቢ ስምሪት የሚወስዱ ሚሊሻዎች እነዚህ ድጋፍ እያደረጉላቸው ነው። የቀለብ ድጋፍም ያደርጉላቸዋል። ተመሳሳይ ግንኙነትና ስምሪት እንዳላቸው የመረጃ ምንጮቹ ገልጸዋል። እንግዲህ በዚህ ቀጠና ያለው የኦነግ ሸኔ ታጣቂዎች ስምሪት በቀላሉ የሚታይ አይደለም። ፕሮጀክትም ያለው ነው አካባቢው። እንደዚሁ ከሌሎች ታጣቂዎች ጋር አዳዲስ ግንኙነቶችን በመመስረት ለምሳሌ ከጉምዝ ታጣቂዎች ጋር እዚሁ እንግዲህ በተለይ ማንነት ተኮር ጥቃቶችን በሽናሻ የአማራ የአማራ ተወላጆች ላይ አዲስ ጥቃት ማድረሳቸው ይታወቃል። ከሁለት ቀናት በፊት የሆነው ወደ ኦሮሚያ ክልል በዚሁ መረጃ ላድረስ። ወደ ምዕራብ ሀረርጌ የሚወስደን መረጃ ላስከትል። በምዕራብ ሀረርጌ ጭሮ ወረዳ ማንነት እና ሃይማኖት ተኮር ጭፍጨፋ እንደተፈጸመ እናት ፓርቲ በአሰራጨው መረጃ ገልጿል። እናት ፓርቲ በሎጎ ገዳ ቀበሌ ኤፊባስ ተብሎ በሚጠራ ቦታ አንዲት እናት በጥይት ተደብድበው ሲገደሉ፣ የአብዶ ሸምበቆ፣ ራብሶ፣ ሼህ አደም ሎጎ ቀበሌዎች ደግሞ ተከታታይ ማንነትና ሃይማኖትን መሰረት ያደረጉ ጥቃቶች እየተፈጸሙ መሆናቸውን ገልጿል። ህዝቡም መንግስት ረስቶናል ሲሉ እና ወደ የትንሄድ ሲሉ ነዋሪዎች ምሬት ማሰማታቸውም ተገልጿል። እንግዲህ ከዚህ አካባቢ በተለይ ተፈሪ መንገሻ፣ ቀለሟ በለጠ፣ በለው መንገሻ፣ አሳምነው አባይ ነው የተባሉ የአንድ ቤተሰብ አባላትም የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ በታጣቂዎች መጨፍጨፋቸው እንደዚሁ የእናት ፓርቲ መግለጫ እና መረጃ ያሳያል። እንግዲህ በምዕራብ ሐረርጌና በአርሲ ባሌና አካባቢዎች በተለይ ሃይማኖት ተኮር ግጭቶች እና ጭፍጨፋዎች ከባለፈው ጥቅምት አጋማሽ ጀምሮ እየተባባሱ መምጣታቸው ነው እየተገለጸ የሚገኘው። ሌላው መረጃችን እንደዚሁ በኦሮሚያ ክልል የተለያዩ አካባቢዎች ህብረተሰቡ እየተጠየቀ ያለውን ገንዘብ በተመለከተ ነዋሪዎች ብቻ ሳይሆኑ ማንኛውም መንገደኛ በተለይ አሽከርካሪዎች ለሚሊሻ በሚል ከፍተኛ ገንዘብ እየተጠየቁ ነው በኦሮሚያ ክልል ከወለጋ አዲስ አበባ ወይም ደግሞ ከጅማ ወደ አዲስ አበባ ለመምጣት በትንሹ ስድስት ቦታዎች ላይ አንድ መኪና ለሚልሻ እየተባለ ከአምስት መቶ እስከ አንድ ሺህ ሰባት መቶ ብር ገንዘብ እንደሚጠየቅ ነው የተገለጸው። ሚልሻዎች ናቸው ይህን እያደረጉ ያሉት እንግዲህ መንግስት አስታጥቆ ያሰማራቸው በሾፌሮች ላይ የሚያደርሱት በደል እየጨመረ መምጣቱ እንደዚሁ መረጃዎች ጠቁመዋል። በዝርዝር የሚመለስበት ይሆናል በሌላ ሰዓት። ወደ አማራ ክልል መረጃዎችን መለስና ወደ ደቡብ ወሎና ሰሜን ወሎ አዋሳኝ አካባቢዎች በተለይ በአምባሰል ተራሮች በሀብሮ ወረዳ አዋሳኝ ባሉት ሰሜን ወሎ አካባቢዎች ያለውን የውሎ መረጃ ላድርሳችሁ። በመርሳ ከተማ አቅራቢያ ከሁለት አቅጣጫ ከተንቀሳቀስ የመንግስት ኃይል ጋር በተደረገ ውጊያ ሰብአዊ፣ ቁሳዊ እና ወታደራዊ ኪሳራ ደርሷል። ከመርሳና ከገንፎ ጨፌ በሁለት አቅጣጫ ኃይል በተሰማራው የተንቀሳቀሰው የመንግስት ኃይል ጋር ጎርባን የተባለው ቦታን ለመቆጣጠር ነው እንግዲህ ስምሪት ወስዶ የተንቀሳቀሰው የመንግስት ኃይል በዚህ ዘመቻ ያደረገው የመንግስት ኃይል ጠዶት በተባለው ቦታ ከሁለት አቅጣጫ ከፋኖ በተሰጠው አጸፋ ምላሽ ጉዳት አስተናግዷል ነው የተባለው። በተለይ ከቀረጥና ጥርጊያ ከተባሉ ሁለት ግንባርን አቅጣጫዎች ፋኖ በቡድን መሳሪያ መታገዝ ጥቃት ከፍቶ የመንግስት ኃይልም ጉዳት አስተናግዶ ጠዶት ላይ በመሆን ያጸፋ ምላሽ የውድ መሳሪያ ድብደባዎችን አድርጎ አሁን ቁስለኞችን ይዞ ወደ ኋላ ወደ መርሳ ወጥቷል። የደረሰው ጉዳት በዝርዝር ግን አልታወቀም ሲሉ ነው የመረጃ ምንጮች የገለጹት። ወደ ሌሎች መረጃዎች ስቀጥል ወደ ምዕራብ ጎጃም የሚወስደን መረጃ ነው የማስከትለው። በደጋ ዳሞት የድሮን ጥቃት ተፈጽሟል። በተፈጸመው የድሮን ጥቃት እንግዲህ በሰዎች ላይ ጉዳት መድረሱ እየተገለጸ ነው። በዝርዝር አሃዛዊ መረጃው ነው ያልታወቀው። የድሮን ጥቃቱ የተፈጸመው ዛሬ ህዳር 19 ረፋድ 3 ሰዓት ከአርባ ሁለት ገደማ እንደሆነ የሚገልጹት የመረጃ ምንጮች በደጋዳሞት ወረዳ ዳማ ማርቆስ ተብሎ በሚጠራ ቦታ ነው የድሮን ጥቃት የተፈጸመው። ጥቃቱ ሲፈጸም እንግዲህ ፍንዳታ ሰምተናል ያሉ የመረጃ ምንጮች እንደሚሉት በዚህ ሰዓት በተፈጸመው ጥቃት በሰዎች ላይ ጉዳት መድረሱን ሰምተናል። የጉዳቱ መጠን ግን እየተጣራ እንደሆነ ነው እየገለጹት። ጧት እንግዲህ በቋሪት ደጋዳሞት ሰከላ ደንበጫና አካባቢው ተከታታይ የድሮን ቅኝቶች እንደነበሩ መዘገቡ ይታወሳል። አሁን ግዲህ የድሮን ጥቃት ተፈጽሞ ጉዳት ደርሷል ነው እየተባለው። መረጃው እንደደረሰኝ ወደ እናንተ የማቀርብ ይሆናል። ወደ ሸዋ አንኮበር የመልሰን መረጃ ላስከትል። በሸዋ አንኮበር ዛሬ ማለዳ ጀምሮ በአንኮበር ከተማ አቅራቢያ ልዩ አምባ ተብሎ የሚጠራው ቦታ በተደረገ ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ መድረሱ ታውቋል። በውጊያው ቁጥራቸው ላይ ያልታወቁ የሚሊሻና የአድማ በታኝ አባላት ጉዳት አስተናግደዋል። እንግዲህ ውጊያ ፋኖ በሌሊት ወደ ከተማው መግባት በአድማ ብተናና በሚሊሻ ካምፖች ላይ ጥቃት መክፈቱን ተከትሎ ነው ጉዳት የደረሰው። ብሬንን ጨምሮ የነፍስ ወከፍ መሳሪያዎች በፋኖች እጅ ገብተዋል። ቁስለኞች ወደ አንኮበር ሆስፒታል እና ደብረ ብርሃን ተወስደዋል። አንኮበር ላለው ኃይል ተጨማሪ ድጋፍ ለማድረግ ወደ አካባቢው ሲንቀሳቀስ በነበረ ሌላ የመንግስት ኃይል ላይ እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት ጉዳት ደርሷል። የደፈጣ ጥቃቱ የተፈጸመበት ቦታ ዶቢት የተባለ ቦታ ላይ እንደሆነ መረጃዎች ጠቁመዋል። ጥቃቱን ተከትሎ ለሰዓታት በአካባቢ የቆየ ተኩስም ነበረ። ከደብረ ብርሃን ከሰዓት በኋላ ወደ አንኮበር፣ ከአንኮበር ደግሞ ወደ አልዩ አምባ ወታደራዊ ተሸካሪዎች ወታደሮችን ጭነው ከሰዓት በኋላ ስለመንቀሳቀሳቸው የወጡ መረጃዎች ያሳያሉ። ወደ ኢትዮጵያና ሱዳን ድንበር የሚወስደውን ወደ ምዕራብ ጎንደር ቀጠና ያገኘሁትን መረጃ ላስከትል። በቋራና መተማ በኢትዮጵያ እና ሱዳን አዋሳኝ አካባቢዎች ዛሬ ማለዳ ከፍተኛ የሆነ የሰራዊት እንቅስቃሴ እና ወታደራዊ ዘመቻ ነበር ሲሉ የአይንማኞች ገልጸዋል። የመንግስት ኃይል ከገንደ ውሃ፣ ከምዕራብ ጎንደር ዞን ከተማ፣ ከቁጥር አራት ሽንፋ፣ እንዲሁም ጉንዶ መተማ ዱባባ ተብሎ ከሚጠሩ ከቋራና ከመተማ ስድስት አቅጣጫዎች እንቅስቃሴ አድርጓል። በተለይ ቱመትና አካባቢውን ማዕከል ያደረገ ዘመቻ ነው ያደረገው። ይህንን ተከትሎ የከባድ መሳሪያና የቡድን መሳሪያ ድብደባዎች ተደርገዋል ነው የተባለው። በሌሊት የነበረው የመንግስት ኃይልና እንቅስቃሴ ዘመቻው በአይነቱ ለየት ያለ ነበር ያሉት የመረጃ ምንጮች፣ ከሰዓት በኋላ አብዛኛው የመንግስት ኃይል ወደ ካምፖቹ ተመልሶ ገብቷል። ያጸፋ ምላሽ አልተሰጠም ለተፈጸመው የከባድና የቡድን መሳሪያ ድብደባ ነው ያሉት። ወደ ግንባር መረጃዎች እመለሳለሁ። ከዛ በፊት የአሜሪካ መንግስት እንግዲህ በተለይ ስደተኞችን በተመለከተ ዶናልድ ትራምፕ አዲስ ውሳኔ አስተላልፈዋል። ከዚህ ጋር ያለው መረጃ ወደ እናንተ ላድርስ። ያው እንግዲህ በርካታ አድማጅ ተመልካቾቻችን አሜሪካ እንዳሉ እንግዲህ የቻናሉ ላይ ያለው ስታቲስቲክስ ይህንን ያሳያል። ከኢትዮጵያ ቀጥሎ በርካታ አድማጅ ተመልካቾች የሚገኙት በዚህ ቻናል እንግዲህ አሜሪካ ነው። ስለዚህ አሜሪካ ላላችሁ ወገኖች ይህ መረጃ እንግዲህ እንዳስፈላጊነቱ ተጠቀሙበት። አሜሪካ ከ19 ሀገራት የመጡ ስደተኞች የመኖሪያና የስራ ፈቃድ ሰነዶች ምርመራ እንዲደረግባቸው ትእዛዝ ሰጥታለች። ይህንን የትእዛዝ የሰጡት ዶናልድ ትራምፕ ናቸው። ዶናልድ ትራምፕ እንግዲህ ለኢሚግሬሽን ባለስልጣናት በሰጡት ትእዛዝ ከ19 ሀገራት የመጡ ስደተኞች የመኖሪያ ፍቃድ፣ የስራ ፍቃድ መመርመር አለበት ብለዋል። ይሄ ምርመራ መጀመር ብቻ ሳይሆን ከሶስተኛው ሀገራት በተለይ ከባልበለፀጉ ሶስተኛ ሀገራት ከሚባሉት የሚመጡ ስደተኞች ላይ እገዳ ሊጣልም እንደሚችል ነው እንግዲህ እየተገለጸ የሚገኘው። ባለፈው እንግዲህ ባለፈው ከሁለት ቀናት በፊት አንድ አፍጋኒስታን ዜጋ አሜሪካ ቤተ መንግስት ጥበቃ ዋይት ሀውስ ጥበቃዎች ላይ ጥቃት በመክፈት ሁለት የጥበቃ ጋርድ አባላትን ከገደለ በኋላ ነው እንግዲህ አሜሪካ ውስጥ የስደተኛ ጉዳይ መነጋገሪያ የሆነው። በዚህ ባለፈው ሰኔ ላይ እንግዲህ አሜሪካ የጉዞ እገዳ በከፊልና ሙሉ በሙሉ የጣለችባቸው ሀገራት፣ በተለይ እነዚህ ሀገራት ሙሉ በሙሉ እገዳ የተጣለባቸው እንደ አፍጋኒስታን፣ ቻድ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ኢራን፣ ሊቢያ፣ ማይናማር፣ ሶማሊያ፣ ሱዳን እንዲሁም ደግሞ የመንን ጨምሮ እነዚህ ሀገራት ላይ እንግዲህ እነዚህ ሀገራት በአሜሪካ ውስጥ የገቡ ዜጎቻቸው የምርመራ የሚደረግባቸውን በሰነዶቻቸው ሰነዶቻቸው ላይ ከፊል እገዳ የተጣለባቸውም እንደዚሁ ከአፍሪካ ብሩንዲ፣ ላቲንና ካረቢያን ኩባ፣ እንዲሁም ደግሞ ላኦስ፣ ሴራሊዮን ከአፍሪካ ቶጎ ከአፍሪካ ተርከኒስታን ከኤዥያ ቬንዙዌላ ከላቲን አሜሪካ እነዚህ ደግሞ ዜጎቻቸው በአሜሪካ የሚኖሩ ከፊል ምርመራ ይደረግባቸዋል ነው እየተባለው። እንግዲህ ይህንን መሰረት ማድረግ ኢትዮጵያውያን በአሜሪካ የሚኖሩ እንግዲህ ወደፊት መረጃዎች የሚወጡ ከሆነ እየተከታተላችሁ እራሳችሁ እና ኑሯችሁን በአሜሪካ ካሉ ሕግጋት ጋር እንድታስተካክሉ ነው። ወደ መረጃዎቹ ቀጥላለሁ። ወደ ደቡብ ጎንደር ስማዳ የሚወስድን መረጃ ነው የማስከትለው በደቡብ ጎንደር ስማዳ ኮሎኔል ይርጋ አሪያ የሚመራው የመከላከያ ኃይል ድንገተኛ የደፈጣ ጥቃት ተፈጽሞበታል። በተፈጸመው ድንገተኛ የደፈጣ ጥቃት እንግዲህ ጉዳት ደርሷል። ላለፉት ሶስት ሳምንታት በቀጠናው በጀነራል ኃይል መለስ ዘውባንተ ክፍለ ጦር መሪና በኮሚሽነር አበበ መልኬ ላይ እነዚህ የፋኖ መሪዎች ላይ ያነጣጠረ ተከታታይ ዘመቻ ሲያደርግ የነበረው የመንግስት ኃይል ላይ ነው ዛሬ ማለዳ የኳሳ ቀጠና አርቢት ተብሎ የሚጠራው አካባቢ ድንገተኛ የደፈጣ ጥቃት እየተፈጸመው ዛሬ ማለዳ 12 ሰዓት ላይ በተፈጸመው የደፈጣ ጥቃት በቁጥር ያልታወቀ የመንግስት ኃይል ሰብአዊና ቁሳዊ ወታደራዊ ኪሳራ አስተናግዷል። ጥቃቱን ተከትሎ ወደ ወገዳ ከተማ ስለመመለሱ የመረጃ ምንጮቹ ገልጸዋል። ወደ ምስራቅ ጎጃም መልሰን መረጃ ላስከትል። ወደ ምስራቅ ጎጃም ስንመለስ ደብረ ኤሊያስ ከተማ እንደዚሁ ከተማ ውስጥ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊ እና ወታደራዊ ኪሳራ መድረሱን ከቦታው የወጡ መረጃዎች እያሳያሉ። በውጊያው የነፍስ ወከፍ መሳሪያዎች በፋኖጅ ገብተዋል። በከተማዋ ሶስት ቦታዎች ላይ ነው ውጊያ እየተደረገው። ደብረ ኤሊያስ እንግዲህ ሆስፒታል ዙሪያ፣ ትግል ፍሬ ጀርባ፣ እንዲሁም ደግሞ ቤተክርስቲያን አቅራቢያ በተደረጉ ውጊያዎች በሶስት ቦታ በቁጥር ያልታወቁ የመንግስት የሚሊሻ አድማ ብተናና የመከላከያ አባላት ቁሳዊ ሰብአዊ ኪሳራ ደርሶባቸዋል። በዚህም እንግዲህ በቁጥር ያልታወቀም እንደዚሁ የነፍስ ወከፍ መሳሪያዎች በፋኖች ገብተዋል። ከተማ በመግባት ይህንን ዘመቻ ፋኖ ያደረገው የመንግስት ኃይል በተለይ ሰሞኑን በአካባቢው በተለያዩ አካባቢዎች ያደርገ ያለውን ስምሪት ተከትሎ ፋኖ ወደ ከተሞች በሌላ አቅጣጫ የፈጸመው ጥቃት እና ያደረገው ዘመቻ መሆኑን የመረጃ ምንጮች ገልጸዋል። አጠቃላይ በፋኖም በሲቪሊያን ላይ በመንግስት ኃይሎች ላይ የደረሰው ጉዳት ግን በዝርዝር አልታወቀም ሲሉ ነው የመረጃ ምንጮች የገለጹት። ሌላው መረጃችን ከስምሪትና ከግዳጅ ቀጠና የወጡ የመንግስት ወታደሮችን በተመለከተ ነው። በየዕለቱ እንግዲህ ከስምሪትና ከግዳጅ ቀጠናቸው እየወጡ ወደ ፋኖ የሚቀላቀሉ አሊያም ደግሞ ወደ ቤተሰቦቻቸው የሚሄዱ የመንግስት ወታደሮች እና እንዲሁም ደግሞ መስመራዊ መኮንኖች በየቀኑ ቁጥራቸው እየጨመረ ነው። ሰሞኑ እንኳ በተከታታይ በላስታ ቆቦ፣ ወልዲያ ዙሪያ እንዲሁም ደግሞ በጎጃም የተለያዩ አካባቢዎች፣ ጎንደር ዙሪያ፣ ማዕከላዊ ጎንደር የተለያዩ አካባቢዎች ወታደሮች ከግዳጅ ቀጠና እየወጡ ወደ ፋኖ እየተቀላቀሉ ነው። በየለቱ መረጃዎች ወደ እናንተ እየደረሱ ነው። በዛሬው ዕለትም እንደዚሁ በተለይ በጎጃም ቀጠና ወደ ስምንት የሚደርሱ የመንግስት ወታደሮች እና ሶስት የሚደርሱ የሚሊሻ አባላት ከነሙሉ መሳሪያቸው ከግዳጅ ቀጠናቸው መውጣት ወደ ፋኖ ስለመቀላቀላቸው የአይን ማኞች መረጃውን አድርሰዋል። ሌላው መረጃችን ወደ ወለጋ የሚወስድን መረጃ ነው። በመግቢያ እንግዲህ እንደነገርኳችሁ ዛሬ ማለዳ ወለጋ አካባቢ አንድ መረጃ ወጥቶ ነበረ። ይሄ ምንድነው? አንድ የሸኔ ታጣቂ ቡድን እጅ ይሰጣል በሚል በመንግስት በኩል እንግዲህ ከፍተኛ ድግስና ዝግጅት ተደርጎ ነበረ። ይህንን እየሰማው የጃልመሮ ጦር እኛ እያለን ማጃ ተሰጡም እዚሁ ታልቃላችሁ በሚል በዛ ቡድን ላይ ከበባ ፈጽሞበት ነበረ። እንግዲህ ጧት፣ በከበባ ቀለበት ውስጥ የገባው ኃይል ምን ደረሰ የሚለውን ጥያቄ ለምታቀርቡ አድማጭ ተመልካቾች በመላሹና አሁን ከቦታው የደረሰው መረጃ ይህንን ይመስላል። ኃይሉ ተበትኗል ነው ያሉት የመረጃ ምንጮቹ። ኃይሉ ተበትኗል። የጃልመሮ ቡድን የተሳካ ኦፕሬሽን በመፈጸም እጅ ለመስጠት የተሰባሰበውን የጃልሞ ሲሳን ኃይል ሙሉ በሙሉ እንዲበተን አድርጎታል። ጊዳ አያና ወረዳ ብልጽግና የጃል ሞሲሳን ኃይል ለመቀበል በሬታ አርዶ፣ የመከላከያና የብልጽግና ባለስልጣናት አባገዳዎች ተሰባስበው፣ ጋዜጠኞች ካሜራዎቻቸውን ወድረው እየተጠባበቁ ሳለ ይህንን የብልጽግናና የጃል ሞሲሳን ፕሮግራም የሰማው የጃል መሮ የምራብ እዝ የሚባለው ኃይል በሁለት የታጣቂ ቡድኑ መሪዎች በጃል ጀመራና በጃል መርጋ ያለው በኩል የሚመራ ኃይል ነው። እንግዲህ ይህንን የጃልሞሳን ኃይል እየከበበው በዚህ እንግዲህ ኃይል በከበባ ውስጥ የገባው ኃይል እንግዲህ ቢጠበቅ ቢጠበቅ አልመጣም። ከበባ ውስጥ መግባቱ ሲታወቅ መንግስት ኃይል ይህንን ከከበባ ለማውጣትና እጅ ይሰጣል የተባለውን ኃይል ለመታደግ ለግማሽ ቀን የፈጀ ውጊያ ቢደረግም ከበባና ዘመቻውን የመንግስት ኃይልም እንደዚህ ሳያድን የጃልመሮ ኃይል ፕሮግራሙን አክሽፏል። የጃልሞሲሳ ኃይልም ተበትኗል። በተናጠል እጅ ይሰጡ እንደሆነና እጅ እየሰጡ ይገቡ ካልሆነ በዚህ በቡድን ደረጃ እንግዲህ በቁጥር በመቶዎች የሚቆጠር ቡድን እጅ በመስጠት ለብልጽግና ትልቅ ፕሮፓጋንዳ የተዘጋጀው ትዕይንት ከሽፏል ነው ያሉት የመረጃ ምንጮች። የጃርመሮ ኃይል እንግዲህ እቅዱን አክሽፏል። የውሎ ሁኔታው ይህንን ይመስላል። ከዚህ በኋላ ጣፈንታው ነጃልሞሲሳ ኃይል በተናጠል እጅ መስጠት ካልሆነ በስተቀር በቡድን እጅ ሊሰጥ የነበረው የነ ጃል ሞሲስ ኃይል በነ ጃል መሩ ኃይል እንደዚሁ ከበባ ውስጥ ገብቶ እንዲበተን ተደርጓል። በውጊያው እንግዲህ ጉዳቶች መድረሳቸው ነው እየታወቀው። ይህ እንግዲህ ከፍተኛ ፕሮፓጋንዳ ሊሰራበት የነበረ ፕሮግራም ተዘጋጅቶ ነው ዛሬ እንደዚህ የሆነው። ለዚህ ሰዓት ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ሁልጊዜም ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችሁ ጂሜል ዶት ኮም በቴሌግራም በዋትሳፕ በሜሴንጀር መልእክቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ለዚህ ሰዓት እንግዲህ ብዙ አስተያየቶች አድርሳችኋል፣ ጥቆማዎች አድርሳችኋል። ከአዲስ አበባ ያለውን የኑሮ ውድነትና በተለይ በከተማ መሬት እና ከከተማ ይዞታ እንዲሁም ደግሞ ስታስቲክስ አካባቢ የደረሳችሁኝና ያደረሳችሁ መረጃዎች አሉ። እነሱን መለስባቸዋለሁ። ይሄው መልእክታችሁ እንደደረሰ አረጋግጫለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ።